ብዛት ያለው እና ለስላሳ የሆነ ቤቢ ሄር እንዲኖራችሁ ፈልጋችሁ ግን ደግሞ ምንም ብታደርጉለት አላድግ ብሏችሁ ተቸግራችኋል? ወይም ደግሞ የሚያምር ቤቢ ሄር ኖሯችሁ እየቆየ ግን ቀስ በቀስ እየሳሳባችሁ ምክንያቱ ምንድን ነው ብላችሁ ሀሳብ ይዟችኋል? ምንም አታስቡ፣ ምክንያቱም በዛሬ ቪዲዮ ቤቢ ሄራችን የማያድግበትን እና የማይበዛበትን ምክንያት ነግራችኋለሁ። አንደኛ፣ የጠበቀ የጸጉር ስታይል ቁጥር አንዱ ቤቢ ሄርን የሚያበላሻው የሚያሳሳውና እንዳያድግ የሚያደርገው ነገር የጠበቀ የፀጉር ስታይል ነው። በተለይ ደግሞ ልቅም ብሎ ተወጥሮና ተሰብስቦ የሚሰራ ወይም የሚጎነጎን ሹሩባና ቁጥርጥር ፀጉር እንዳይንጨባረር ስለሚያደርግ ያሳድገዋል የሚል አመለካከት አለ። ይሄ ትልቅ ስህተት ነው። ፀጉራችንን ወጥረን ስናስይዘው ሆነ ስንሰራው ወደኋላ እንዲጎተት ስለምናደርገው በቀላሉ እንዲነቃቀልና የፀጉራችን ፎሎኪል እንዲጎዳ እናደርገዋለን። ይሄ ማለት ደግሞ የፀጉር መሳሳት ብቻ ሳይሆን ፀጉሩ የሚበቅልበት ቀዳዳ ስለሚጎዳ የሚበቅለውም ፀጉር ስስና ደካማ እንዲሆን እናደርገዋለን። ሁለተኛ አልኮል ያላቸውና ፀጉሩን የሚጎዱ ፕሮዳክቶችን መጠቀም የብሔራችን ለማስተካከልና ለማሳመር ብለን የምንጠቀምባቸው ፕሮዳክቶች፣ በዋነኛነት ደግሞ ጄል፣ ሌላኛው ለፀጉር ጠንቅ የሆነ ነገር ነው። በተለይም በውስጡ አልኮል ካለው ጸጉርን ስለሚያደርቅ በብሔራችን እንዲደርቅና እንዲሰባበር ያደርጋል። ከዚህ በተጨማሪም ፀጉራችን ላይ ስለሚለሰን ሌላ የምንቀባው ነገር ወደ ጸጉራችን እንዳይገባ ያደርጋል። ስለዚህ ቢቻል እነዚህን ፕሮዳክቶች አለመጠቀም፣ የምንጠቀም ከሆነ ደግሞ አልኮል የሌለው ወይም ተፈጥሯዊ የሆኑ ነገሮችን መቀባት ይኖርብናል። ሶስተኛ፣ ድርቀት ከሁሉም የፀጉራችን ክፍል ውስጥ የፊት ለፊት ፀጉራችን በጣም ስስ የሆነውና በቀላሉ የሚጎዳው ክፍል ነው። እነዚህ ስስ የሆኑ ፀጉሮችን በቂ ሆነ ማለስለሻና እርጥበት ካላገኙ በትንሽ ነገር ደረቅ ይሆናሉ። ድርቀት ሲኖርም አይደለም ለቤብሄር ለመላው ፀጉር በጣም መጥፎ እንደሆነ የሚታወቅ ነገር ነው። ቤብሄር በተፈጥሮ ከሌላው ፀጉር ስስ ስለሆነ ድርቀት የሚኖር ጊዜ በቀላሉ እየተሰባበረው ባዶ ይሆናል። ስለዚህ ለቤቢ ሄር ተስማሚ የሆኑ ቅባቶችን በደንብ ተቀብተን ማሳጅ ማድረግ አለብን። ለቤቢ ሄር ተስማሚ ተስማሚ የሆኑ ቅባቶች የትኞቹ እንደሆኑ ማወቅ ከፈለጋችሁ ደግሞ ሙሉ ቪዲዮ ሰርቼላችኋለሁ። እሱን ማየት ትችላላችሁ። አራተኛ አስተኛኘት፣ የምንተኛበት ትራስ ጨርቅ ለቤቢ ሄር ጤንነት ትልቅ አስተዋጽኦ አለው። ትራስ ጨርቃችን በጣም ሸካራ ከሆነ ስንተኛ ብዙ ፍትጊያን ስለሚፈጥር ጸጉራችን ያደርገዋል። እንዲሁም እንዲያያዝ ያደርግብናል። ምክንያቱም እንደዚህ አይነት ጨርቆች የፀጉርን እርጥበትና ቅባት በጣም የሚመጡ ናቸው። የምንተኛበት ትራስ ጨርቅና የምናስረው ሻሽ ለስላሳና እርጥበትን በማይመጥ ጨርቅ የተሰራ መሆን አለበት። ይህም ቤቢሄር ላይ ብዙ ጫናና ድርቀትን እንዳይፈጥር ይረዳል። አምስተኛ ሻሽ ማዘውተር። ሻሽ ሌላኛው የቤቢሄር ጠላት ነው። ሁልጊዜ ሻሽ ስናደርግ ቶሎ ቶሎ እንዳይወልቅብን ብለን ግንባራችን ላይ አጥብቀን እናስረዋለን። ጠበቀ ማለት ደግሞ ቤቢ ሄር ላይ ፍትጊያና ጫናን ስለሚያደርስ ጸጉሩን ብቻ ሳይሆን ጸጉሩ የሚበቅልበትን ቀዳዳ ስለሚጎዳ ጸጉራችን ቀስ በቀስ እንዲመለጥ ያደርገዋል። ሻሽ ለቤቢ ሄር በጣም መጥፎ ነገር ነው። ግዴታ ካልሆነ በቀር ሻሽ ማድረግ የለብንም። ካደረግንም ሳናጠብቅ ማሰር፣ እንዲሁም ሻሻችን ጸጉሩን የማያደርቅና ከስልክ ጨርቅ የተሰራ መሆን አለበት። ስድስተኛ የንጥረ ነገሮች እጥረት የተለያዩ አይነት የፀጉር እንክብካቤዎችን እያደረግን ምንም ለውጥ የማናይበት ከሆነ ማተኮር ያለብን ውስጣዊ እንክብካቤ ላይ መሆን አለበት። ፀጉራችን የተሰራው ከራቲን ከተባለ የፕሮቲን አይነትና ከሌሎች ንጥረ ነገሮች ነው። ታዲያ እነዚህ ንጥረ ነገሮች በበቂ ሁኔታ ሰውነታችን ውስጥ ከሌሉ ጸጉራችንን መመገብ ስለማነችል እድገት የሚባል ነገር አይኖርም። ሲኖርም በጣም ደካማና ስስ የሆነ ፀጉር ይሆናል። በፕሮቲን በአይረን በቫይታሚን ዲ እና ቢ በባዮቲን በዚንክ በኦሜጋ 3 ፋቲ አሲድ እና በመሳሰሉት ንጥረ ነገሮች የበለጸጉ ምግቦችን መመገብ ጸጉራችን የሚያስፈልገውን ንጥረ ነገር ስለሚያገኝ ጠንካራና ጤናማ ሆኖ ያድጋል። ከዚህ በተጨማሪም በቂ የሆነ ውሃ በየቀኑ መጠጣት ጸጉራችንን ከውስጥ ጀምሮ ሃይድሬት ለማድረግ ስለሚረዳ በየቀኑ ሁለት ሊትር ውሃ መጠጣት አለብን።